ሰላም ጠና ይስጠልቡ ውድ አድማጮች ተመልካቾቻችን፣ ከኦሮሚያ ኤሌቨን ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው እያንቱ አብዲ አብሬያችሁ ቆያለሁ። በሆሮ ጉዱሩ ወለጋ ዞን ጽንፈኛ ታጣቂ ቡድን ፋኖ በነዋሪዎች ላይ ከባድ ጥቃት ማድረሱ ተሰማም። ታጣቂዎቹ በፈጸሙት ጥቃት አያሌ ንጹሃን መገደላቸውን ምንጮች ተናግሯል። በአቤዶንጎሮ ወረዳ ቱሉ ሞቲ በተባለች ቀበሌ ጽንፈኛ ቡድኑ በፈጸመው ጥቃት 15 ሰላማዊ ሰዎች ተገለዋል ተብሏል። ከተገደሉት ውጭ ሶስት ሰዎች በጽንፈኛ ታጣቂዎቹ ታፍነው መወሰዳቸውን ነዋሪዎች ገልጸዋል። ከተገደሉ መካከል የአስር 10 ዓመት ህጻን እንደምትገኝበት የገለጹት ነዋሪዎቹ በጥቃቱ የቆሰሉ ሰዎች ስለመኖራቸውም ገልጸዋል። በሆሮ ጉዱሩ ወለጋና ምስራቅ ወለጋ ዞን የፋኖ ታጣቂዎች ባደረሱ ጥቃት ብዙ ጉዳት የደረሰ ሲሆን እንደ አቤ ዶንጎሮ ጃርደጋ ጃርቴ፣ አሙሩ፣ ጊዳ አያና፣ ኪረሙና ከሌላ ባሉ ወረዳዎች ሰፊ መሬት በነዚህ ኃይሎች መያዙን መረጃዎች ያመላክታሉ። በምዕራብ አርሲ ዞን ኮኮሳ ወረዳ በጣለው ከባድ ዝናብ ትምህርት ቤቶችን ጨምሮ በተለያዩ ንብረቶች ላይ ጉዳት መድረሱ ተሰማም። በኮኮሳ ወረዳ ሶስት መንደሮች የጣለው ከባድ ዝናብ ከበረዶ ጋር በመደባለቅ በመኖሪያ ቤቶችና በንብረቶች ላይ ከባድ ጉዳት አድርሷል። የተፈጥሮና ሰው ሰራሽ አደጋዎች ህዝቡን ከሚጎዱ ማህበራዊና ኢኮኖሚያዊ ችግሮች ቀዳሚዎቹ ናቸው። በወረዳው ትላንት አመሻሹን በጣለው ከባድ ዝናብ በኮኮሳ 01 ጉቱና ጭቆ መንደሮች በአርሶ አደር መሬት በትምህርት ቤቶችና በተለያዩ የዛፍ አይነቶች ላይ ጉዳት አድርሷል። በተጨማሪም ከብር 15 ሚሊዮን በላይ የሚገመቱ ምርቶች ወድመዋል ነው የተባለው። የኮኮሳ ወረዳ የቡሳ ጎነፋ ጽፈት ቤት ኃላፊ ተጎጂዎችን በማበረታታት በቤታቸውና በንብረታቸው ላይ ከባድ ጉዳት ለደረሰባቸው ወገኖች ድጋፍ እንዲያደርጉ ጠይቀዋል። በተጨማሪም ህብረተሰቡ በተፈጥሮ አደጋ በንብረት ላይ ጉዳት ለደረሰባቸው ወገኖች ሰብአዊ ድጋፍ እንዲያደርግ ጥሪ አቅርበዋል። የከረዩ ማህበረሰብ አስቸኳይ የነፍስ አድን ድጋፍ ካልተደረገለት አስከፊና ታሪክ የማይረሳው ስደት ሊከሰት ይችላል ሲሉ የአካባቢው ነዋሪዎች አስጠነቀቁም። በሰው ሰራሽና ተፈጥራዊ አደጋዎች ከቀያቸው የተፈናቀሉት የከረዩ ማህበረሰቦች በአስከፊ ሁኔታ ውስጥ እንደሚገኙ መረጃዎች ያመላክታሉ። ዝርዝር አለን የከረዩ ማህበረሰብ አስቸኳይ የነፍስ አድን ድጋፍ ካልተደረገለት አስከፊና ታሪክ የማይረሳው ስደት ሊከሰት ይችላል ሲሉ የአካባቢው ነዋሪዎች አስጠነቀቁም። በሰው ሰራሽና ተፈጥሯዊ አደጋዎች ከቀያቸው የተፈናቀሉት የከረዩ ማህበረሰቦች በአስከፊ ሁኔታ ውስጥ እንደሚገኙ መረጃዎች ያመላክታሉ። በመሬት መንቀጥቀጥ፣ በረሃብ፣ በእንስሳት በሽታና በጸጥታ ችግሮች መካከል በውጥረት ውስጥ የሚገኘውን የከረዩን ማህበረሰብ ህይወት ለመታደግ ሰብአዊ እርዳታ ያስፈልጋል ሲሉ የአካባቢው ምንጮች ተናግሯል። በፈንታሌና በአፋር ወረዳዎች የተከሰተው ተደጋጋሚ የመሬት መንቀጥቀጥ ተፈናቃዮቹ ለእንስሳት ምቹ ባልሆነ መሬት ላይ እንዲሰፍሩና የእንስሳት መኖ አተው እንዲቸገሩ አድርጓል ሲሉም ገልጸዋል። ይህ በእንዲህ እንዳለ በፈንታሌ ወረዳ ረሃብ የእንስሳትን ህይወት እየቀጠፈ ሲሆን፣ የሰው ህይወትም ከፍተኛ አደጋ ውስጥ መውደቁ ተነግሯል። ከሳምንታት በፊት ያልታወቀ በሽታ ግመሎችን እየገደለ እንደነበር ያስታወቁት መረጃ ምንጮቻችን የህብረተሰቡ በጎች፣ ፍየሎችና ከብቶች በአሁኑ ወቅት በረሃብ እያለቁ ይገኛሉ ብሏል። በዝናብ እጥረትና በረሃብ ምክንያት እንስሳትና ሰዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ጠቅሟል። ሌላው የህዝቡ እንቅፋት የሆነ ነው የጸጥታ ችግር መሆኑን ጠቅሰው መንግስት በኦሮሞ ነጻነት ስም የሚያደርገው ዘመቻ የፋኖ ታጣቂዎች ጥቃት፣ እንዲሁም ከአርጎባና ከአፋር ጋር አልፎ አልፎ የሚፈጠሩ ግጭቶች በህዝቡ ላይ የራሳቸውን ተጽዕኖ አሳድረዋል ብለዋል። በተለይም በመንግስትና ድንበሩን በወረሩ የፋኖ ታጣቂዎች እየደረሰባቸው ያለው ጫና ህዝቡን ለከፋ አደጋ እያጋለጠው ይገኛል ብለዋል። የከረዩ ማህበረሰብ በአሁኑ ወቅት እንደመኖ ምግብ፣ ብርድ ልብስ፣ የህጻናትና ነፍሰ ጦር እናቶች ህክምና፣ የውሃ ማጠራቀሚያ የውሃ አቅርቦት የመሳሰሉ ሰብአዊ እርዳታዎች እንዲቀርብላቸው ጠይቀዋል። ለዚህም ክልላዊና ዓለም አቀፋዊ ግብረ ሰናይ ድርጅቶች የበኩላቸውን እንዲወጡ ጠይቀዋል። የክልል ጊዜያዊ አስተዳደሮች የቆይታን ጊዜ እስከ ሁለት ዓመት ማራዘም የሚያስችል አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል አዋጅ አስድቋል። ዝርዝር አለን። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሁለተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ አጸደቀም። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤቱ ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የሚያራዝም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ተአቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ አስተዳደር የተመሰረተው በ2015 የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። በአዋጁ መሰረት የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተቀመጠው ምክንያት በክልል ውስጥ የሚፈጠር የጸጥታ መፍረስ ሲሆን፣ በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥሩ ስር ማዋል ካልቻለ የፌዴራል መንግስት ጣልቃ እንዲገባ ያስገድዳል። በአዋጁ ላይ የተቀመጠው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርአት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት በክልሎች ጣልቃ የሚገባ የፌዴራል መንግስት ሊያከናውናቸው ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኙበታል። ሸቀጥ የጫኑ አንድ መቶ አርባ ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸው ተሰማም። ምግብ ነክና ሌሎች ሸቀጦችን የጫኑ 140 መኪኖች ለ2 ወራት ያህል በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸው አሽከርካሪዎቻቸው ተናገሩም። በኢትዮጵያ ጉምሩክ ኮሚሽን የስራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ ተሽከርካሪዎቹ የቆሙት ፍራንኮ ቫሉታ በመሰረዙ ነው ሲል አስታውቋል። አሽከርካሪዎቹ ከአስመጪዎች ጋር ደውለው ለመነጋገር ሙከራ ቢያደርጉም ምላሽ እየሰጧቸው አለመሆኑን ገልጸዋል። በኢትዮጵያ ጉምሩክ ኮሚሽን የስራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረው ውጭ አገር ቃይ ማስገባት ፍቃድ ፍራንኮ ቫሉታ ጊዜ ገደብ በማለፉ ነው እኚህ መኪኖች እንዳይቀሳቀሱ የታገዱ ሲሉ ምላሽ ሰጥተዋል። የምግብ ዘይትን ጨምሮ የተለያዩ ሸቀጦች ወደ ኢትዮጵያ የሚገቡበት የፍራንኮ ቫሉታ አሰራር በገንዘብ ሚኒስቴር የተሰረዘው ከአራት ወራት ገደማ በፊት መሆኑን ጠቁመው ውሳኔው ከተላለፈ በኋላ ለሁሉም አስመጪዎችና ለሚመለከታቸው አካላት በደብዳቤ መገለጹን ጠቁ

በአማራ ክልል በተከሰተ ጦርነት ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸም። የአማራ ክልል ትምህርት ቢሮ ተማሪዎች የመዝገባ ጊዜ ቢራዘምም ከትምህርት ገበታቸው ውጪ መሆናቸውን ገልጸዋል። የቢሮ ምክትል ኃላፊ አቶ ደምስ እንድሪስ በክልሉ በተፈጠረው ግጭት ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። አቶ ደምስ ሁኔታው በዚህ ከቀጠለ ነገ ከአማራ ክልል ከዩኒቨርሲቲ የሚመረቅ ልጅ አይኖርም ሲሉ አስጠንቅቀዋል። በክልሉ ጽንፈኛ ታጣቂ ቡድን ፋኖ ስልጣን ከ በኋላ የመማር ማስተማር ሂደት እየተደናቀፈ መሆኑን የክልሉ መንግስትና ነዋሪዎች ይገልጻሉ። በዚህም በተለይ በገጠር አካባቢዎች የመማር ማስተማር ሂደቱ በስፋት መስተጓጎሉን አስረድተዋል። ሰሞኑን በሰሜን ጎጃም መርዓዊ ከተማ በትምህርት ገበታ ላይ የተገኙ መምህራን በጽንፈኛ ታጣቂዎቹ መገደላቸውን ነዋሪዎች ገልጸዋል። በመጨረሻ ሁለት ሺህ ሰዎች ከሞቱበት የማይናማር ርዕደ መሬት የተረፉ ሰዎችን የማግኘት እድል መጥበቡ ተገለጸ። በማይናማር ርዕደ መሬት ከ2,000 በላይ ሰዎች የሞቱ ሲሆን የአገሪቱ ወታደራዊ መንግስታትም የአንድ ሳምንት ብሔራዊ ሀዘን አውጀዋል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት በማስታወስ የህሊና ጸሎት ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4 ሺ መብለጣቸውም ተገልጿል። በማይናማር ጎረቤት ሀገር ታይላንድ በርዕደ መሬቱ 20 ሰዎች መሞታቸውም ተጠቁሟል። በባንኮክ ህንፃዎች በመነጣጠላቸው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱ ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘቱ ተስፋ እየተመናመነ መምጣቱ ነው የተገለጸው። ርዕደ መሬቱ ከተነሳ 72 ሰዓታት በማለፉ ሰዎችን በህይወት የማግኘት እድሉ እየጠበበ መምጣቱም ተጠቁሟል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ነ ያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎቹ የኦሮሚያ ኤለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ያሰነባበትን ሰላም ለመጓዝ እቅድ አለዎት? እንግዲያውስ ለመጓዝ ካሰቡ የኩፍኝ በሽታን ያስታውሱ። ከጉዞት ሲመለሱ ጥሩ ትዝታን እንጂ የኩፍኝ በሽታን ይዘው እንዳይመለሱ። ከመጓዞት በፊት የመማር ክትባትን ጨምሮ እናንተና ለቤተሰቦቻችሁ ምን አይነት ክትባቶች እንደሚያስፈልጉት ለማወቅ ከጤና ባለሙያዎቻችሁ ጋር ተነጋገሩ። ከጉዞ በተመለሳችሁበት ሶስት ሳምንታት ውስጥ እንደ ሽፍታ ወይም ማቃጠልና ቀይ ቁስሎች ያሉ ምልክቶች ካጋጠሙት ለጤና ባለሙያዎቻችሁ በመደወል ምልክቶቹንና ተጉዘው የተመለሱበትን ቦታ ያብራሩ። የኩፍኝ በሽታ እንዳይሰራጭ እርስ በርሳችን በመተጋገዝ እንከላከል። ስለዚህ በሽታ በስፋት ለማወቅ ከፈለጉ ደግሞ ከዚህ በታች የሚገኘው ሊንክ ይጎብኙ።